እንደ ሀገር የተደረገው የተሟላ የኢኮኖሚ ማሻሻያ ትግበራ አምራች ኢንዱስትሪዎች የውጭ ምንዛሬን በቀላሉ እንዲያገኙ ከማድረግም ባሻገር ምርትና ምርታማነታቸውን በመጨመር በኩል ትልቅ ሚና እየተጫወተ ነው። ማሻሻያው ከውጭ ወደ ሀገር ውስጥ የሚገቡ ምርቶችን በሀገር ውስጥ በማምረት በውጭው ዓለም ያለውን ጥገኝነት ከመቀነስ የውጭ ምንዛሬን ግኝትንም የማሳደግ አቅሙ ከፍተኛ ነው። ለዚህ ጥሩ ማሳያ የሚሆነው የጥራት ደረጃቸውን የጠበቁ የንጹህ የመጠጥ ውሃ ማስተላለፊያ፣ የኤሌክትሪክና ሌሎች መሰረተ ልማት ዝርጋታ የሚያስፈልጉ ቱቦችን በሀገር ውስጥ ማምረት የጀመረው ሌሶ ኢትዮጵያ ነው። ይሄ ፕሮዳክት ባልክ ነው ሲመረት ትራንስፖርት ሲደረግ። ስለዚህ አንዳንዶቹም ፕሮደክቶች ትራንስፖርት ማድረጉ በጣም ኮስቲ ነው የሚሆኑት፣ ኮንቴነር የሚፈጁት በጣም ብዙ ነው። ስለዚህ ይህንን ማምጣት ተገቢ እንደሆነ አናስብም። ከእንደገናም ደግሞ በኢትዮጵያውያን ላይሰራ የሚችልም ደግሞ ካፓሲቲም አይደለም። ሶ መስራት እንችላለን። እኛም ልንሰራ የምንችለው ስርዓቶችን፣ ስራዎችን መስራት የምንችለው ትክክለኛ ፖሊሲ ሲኖር ነው። ከእንደገና ደግሞ የመንግስት ሰፖርት ሲኖር ነው። ስለዚህ መንግስት ምንም ጥያቄ የለውም፣ ኢንዱስትሪን እየደገፈ ነው። ኢንዱስትሪ ይደገፋል፣ ይፈለጋል። ያ መሆኑ አንደኛ የውጭ ምንዛሪን ያደናል፣ እውነት ነው። ታይም ይቆጥባል፣ ሰራተኛ ይቀጥራል። ከእንደገናም ደግሞ ወደ ኤክስፖርትም ለመሄድ አቅም ማዳበር እንችላለን ማምረት መቻል ከቻልን፣ ስለዚህ በትክክል እንደ ፖሊሲ ይጠቅመናል። ከ12 ሚሊዮን የአሜሪካን ዶላር በላይ ወጪ ተደርጎበት በሸገር ከተማ መናአብቹ ክፍለ ከተማ የተገነባው ይህ ፋብሪካ ለኮንስትራክሽን ዘርፉ መሰረታዊ ግብዓት የሆኑ ምርቶችን ለማቅረብ ያግዛል። ኢትዮጵያ ምርቶቹን ጥቅም ላይ ለማዋል ባለፉት ጊዜያት ለሸመታ ወደ ውጪው ዓለም ታማትር የነበረ ሲሆን አሁን ይህ ድካም መቅረት ችለዋል። ለንጹህ ውሃ ማሰራጫ የሚሆኑ ቧንቧዎችን እናመርታለን። ይሄ ማለት ሀይ ፕሬዠር ፓይፖችን ከተለያየ ከስቴሽን የሚመጡና ለከተማ ማሰራጫ ሊሆኑ የሚችሉትን እነሱን እናቀርባለን። የኤሌክትሪክ ገመድ ማስተላለፊያ ላይኖችን እነሱን እናረጋለን። ሀገር ውስጥ ላሉት ኢንፍራስትራክቸሮች አሁን ለምታያቸው ቴሌኮሙኒኬሽን ቢሆን ኤልፓ ቢሆን ለሚጠቀማቸው አንደርግራውንድ ለሚቀብራቸው ቧንቧዎች አንደኛው አቅራቢ ሆነን እንገኛለን ማለት ነው። ይህንን ስናመርት ወደ 250 ሰራተኞችን የስራ እድል ፈጥረናል፣ አገር ውስጥ ማለት ነው። ምንድን ነው በዚህ ፋክተሪ ላይ ብቻ። ከዛ ውጭ ደግሞ ሪሌትድ የሆኑ ትሬዲንጉን ስንሰራ ሌላ ነገሮችም ከተማው ስላለን ቢሮ ደግሞ ተጨማሪ የሰው ኃይል አለን። በሸገር ከተማ ለአምራች ኢንዱስትሪዎች ምቹ ምህዳርን በመፍጠር ረገድ አበረታች ስራዎች እየተሰሩ ሲሆን እንደ ሌሶ ኢትዮጵያ ያሉ አምራች ኢንዱስትሪዎች ለአገር ኢኮኖሚው እድገት የሚኖራቸው ሚና ከፍተኛ በመሆኑ ለዘርፉ የሚደረገው ድጋፍ ጠንካራ መሆኑም ተነግሯል። ኢንቨስትመንትን በመለወጥ ላይ ትላልቅ ስራዎችን ሰርተናል። በተለይ ለኢንቨስትመንት አመቺ ሁኔታዎችን መፍጠር

የአምራች ኢንዱስትሪውን ራዕይ እውን ሊያደርጉ በሚችሉ አራት ዋና ዋና ጉዳዮች ላይ ትኩረት አድርገን እየሰራ እንገኛለን። እነዚህ የኢንዱስትሪዎችን የማምረት አቅም የሚጨምሩ ከውጭ የሚገቡ ምርቶችን በሀገር ውስጥ መተካት፣ የውጭም የሀገር ውስጥም ባለሀብቶች ተሳትፏቸው እንዲያደግ ማበረታታት እና የእውቀት እና የቴክኖሎጂ ሽግግር እንዲኖር ማድረግ ነው። ስለዚህ ለእንዲህ ላሉ አምራች ኢንዱስትሪዎች የሚደረገው ድጋፍ በየትኛውም ጊዜ እንዳለ ላረጋግጥ እፈልጋለሁ። ጨረበ ካናል ብሱን በርባሪ ይቻላ ሊሶ ኢትዮጵያ ካስመረቀው የመጀመሪያው ምዕራፍ ፋብሪካን በተጨማሪ የሁለተኛው ምዕራፍ የማስፋፊያ ግንባታ በይፋ አስጀምሯል። በቀጣይም የማምረት አቅሙን በማሳደግ በኢትዮጵያ ምርት በውጭ ገበያው ላይ የመሳተፍ ዕቅድ ይዞ እየሰራ እንደሚገኝ ሰምተናል።